አራት ኪሎ ላይ ምን ተፈጠረ? አስደንጋጭ ጭፍጨፋ ኦርቶዶክሶች ላይ አትግደሉን፣ ተነሱ፣ ይበቃናል። ባንተ ዘመን ሞታችን በዛ። ሰላም ሰላም፣ ውዲያ በዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ የመቻለውም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅተና አዳዲስ መረጃ ሀገራችን ኢትዮጵያ፣ ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅተና አዳዲስ መረጃዎችን ወደ እናንተ ልናደስ ዝግጅታችንን ጨርሰን መጥተናል። እንግዲህ ከዚሽ ቅዱስ ቤተክርስቲያን ልጅነትን የተቀበላችሁ የዚሽ ቅዱስ ቤተክርስቲያን ልጅ ሆናችሁ ኦርቶዶክሳውያን ባለማተቦች ወንዶች በአርባ ቀን ሴቶች በሰማንያ ቀን የተቀበላችሁ በተለያዩ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ በአራቱ መቅጣጫ ላይ በአረብ ሀገር ላይ በስደት ላይ የምትገኙ ኦርቶዶክሳውያን ባለማታቦች ይሄን ቻናል ሰብስክራይብ ያደርጋችሁ፣ ይህ ቪዲዮ ለዓለም እንዲደርስ ስለምፈልግ ላይክ ሼር እንድታደርጉ ስል በሉል እግዚአብሔር ስም እጠይቃለሁ። የኦርቶዶክሲያን ግድያ፣ የኦርቶዶክሲያን ሞት፣ የኦርቶዶክሲያን መታረድ ዛሬም እንደቀጠለ ነው። እንግዲህ ሰሞኑን ለአምስት ቀን ጠፍቼ ነበር ኦርቶዶክሳውያን ባለማታቦች ምክንያቱም አምስቱንም ቀን እነዚህ ኦርቶዶክሳውያን ባለማታቦች እንግዲህ በተለያየ ቦታ ላይ ሲገደሉ፣ ሲታረዱ እየተመለከትን ነበር አሁንም አዲስ የደመረት መሆኗን። እንደቀጠለች እየተመለከት እንገኛለን። በትናንትናው ቀን ራሱ ብዙ ኦርቶዶክሳ እንደታረዱ እንደተገደሉ ያለው መረጃ ያመለክታል። እነዚሁም ደግሞ የተለያዩ ቮይሶች እየታላኩልን ይገኛሉ። ለናለቻሉ ልጆች ድምፁን ረባካችሁን እያለቀን ነው ኦርቶዶክስ የሚባል ሃይማኖት ሊጠፋ እዛ ቦታ ላይ ትንሽ እንደቀረው እየተነገረን ይገኛል። ማተብ በማድረጋቸው ብቻ በትናንትናው ዕለት የተገደሉ ብዙ ገበሬዎች እንዳሉ ያለው መረጃ ያመለክታል። ኦርቶዶክሲያን ባለማተቦች በምትችሉት አቅም ቪዲዮ ላይክ፣ ሼር እያደረጋችሁ ለዓለም ታደርሱ ስል በድጋሚ በሉ ለእግዚአብሔር ስም ጠይቃለሁ። አምስት ኪሎ ላይ የተቀመጡ አባቶች ዝምታ እንደመረጡ እየተመለከተን እንገኛለን። ቀጥታ ወደ ቪዲዮ እንግባ። እስከመጨረሻው ድረስ ተከታተሉ። ላይክ፣ ሼር ማድረጋችሁን አትርሱ። ወደ ቪዲዮ እጅግ እጅግ ያሳዝናል። በኦርቶዶክሳውያን ላይ የሚደረገው ጭካኔ ዳግም መደገሙ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትም አምስት ምዕመኖቼ ተገለውብኛል ስትል አስታውቃለች። ሁላችሁም ነፍስ ይማር በሉ በአርሲ መርቲ ወረዳ የሚኖሩ አምስት ኦርቶዶክሳውያን ተገለው ሶስት ምዕመኖቼ ታግተው ተወስደውብኛል ስትል እንግዲህ ቤተክርስቲያኗ ገልጻለች። ግድያውና እንዲሁም ደግሞ እገታው የተፈጸመው በትናንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ ም ከቀኑ 6 ሰዓት አካባቢ ጋዶ ቀበሌ መሆኑን ሲገለጽ አምስት ምዕመናን የእርሻ ስራቸው አጠናቀው ምሳቸው እየበሉ ባሉበት ጊዜ ነው እንግዲህ በታጣቂዎች በተከፈተባቸው ተኩስ እንግዲህ መገደላቸው ነው ቤተክርስቲያኒቷ የገለጸችው። እጅግ እጅግ የሚያሳዝን ነው። ትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚች ቅዱስ ቤተክርስቲያን ድምጽ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁት አቅም ድምጽ እንድትሆኑ በል እግዚአብሔር ስም ጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃቸው ወንድሞቻችን እነ ብሩክ ኒውስ እና ሌሎችን እነ ሙሴ ሰለሞን፣ ይሄ ሰራዊነት የሚሻው ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ፣ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ፣ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ፣ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዝኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። እስከ መቼ ትገሉናላችሁ? እስከ መቼ ታርዱናላችሁ? እስከ መቼ ትገፉናላችሁ? በጸላዩ ተገደሉ አይደል መናንያኑ። አቤቱ የሆነብንን አስብ። የገዳሚያን አባቶቻችን ሲገደሉ ዝም፣ ህፃናትና ሴቶች በግፍ ሲታረዱ ዝም፣ በሰሜኑ፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቤተክርስቲያን እንደ ችቦ ሲነድ ዝም ኦርቶዶክሲያን ባለማተቦች ጉዞ ብለው ወጥተው በሰላም ወጥተው በሰላም ሳይመለሱ ሲቀርዝም የኦርቶዶክሲያ እንግዲ አሁንም እንግዲህ ያሁንም እንደቀጠለው ኦርቶዶክሲያን ባለማተቦች ምን እንደምንጠብቅ አላቅም። ባካችሁን ኦርቶዶክሲያን ባለማተቦች ኮፒሊንግ ሼር፣ ሪፖስት እያረጋችሁ ለኦርቶዶክሲያን ባለማተቦች ይህን ቪዲዮ አድርሱ። ግፉ፣ ወንጀሉ፣ በደሉ እዚህ ቻማኔቱ ቅድስት ቤተክርስቲያንና የተዋሕዶ ልጆች ላይ በርትቷል፣ ቀጥሏል። ባካችሁን ኦርቶዶክሲያን ባለማተቦች ምንም ማረግባንችል ባንችል ኮፒሊንግ ሼር፣ ሪፖስት እያደረግን ለዓለም እናድርስ። ወዳችኋለሁ። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት፣ የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወጥታችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህን ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች የጥበብ ሰዎች ባለማዕተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳ ፍትህ መጠየቅ ከእናንተ አይገባም። እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌቱ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘብ የላችሁም ብለን ስንል እማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ከሃዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባቸዋል። በአርሲ ጭፍጨፋ በተአምር የተረፈውን ሕፃን ልጅ እናሳክመው ብዬ ወላይታ ክርስቲያን ሆስፒታል ሄጄ የሰራሁት ቪዲዮ ለብዙዎች እየደረሰ አይደለም። አረባካችሁ ቢያንስ እንኳን ይሄንን ትንሿን ነገር እናደርግና የልጁን ሕይወት እናትርፈው። ልጁ እግሩ ይቆረጥ እየተባለ ነው። በዚህ ሰዓት ይሄንን ቪዲዮ እየተመለከታችሁ ብዙ ሰዎች ጋር ደርሱት። ቢያንስ ሌላው ይቀር፣ በዚህ እንኳን እንረዳዳ

ይሄኛው እንዳለ ብዙስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ። ማለት ይሄኛው እንደውም በጣም ነው ስቃው። ሁላችንም አብረን ችለን ማገዝ ባለብን ልክ ማገዝ ካለብን መጠን በላይ ነው የምንረባረበው። ሁሉም ነገር ላይ ደግሞ እግዚአብሔር ሲጨመርበት ነው መድኃኔዓለም ሲጨመርበት ነው። እናንተ አይዟችሁ በርቱ። ብፁዕ አባታችን የላኩን ያ ቃል ያስገቡን ገንዘብ አለ በአካውንት አሁን እናስገባለን። ሌላው ደግሞ ይህንን ቪዲዮ የሚመለከቱ ሰው በጠቅላላ በዓለም ዙሪያ ያሉ ሰዎች ይተባበራሉ፣ ይረዱናል፣ ያግዙናል። ስለዚህ እንዳታስቡ። ብፁዕ አባታችን ደግሞ አሁን ተመልሶ ይመጣሉ። እናመሰግናለን። አይዟችሁ በርቱ። እግዚአብሔር እናንተን ይማራችሁ። እናመሰግናለን። እናንተም ከሩቅ ሀገር መጣችሁ እዚ ቦታ የሚመስል ጻለ ማየት እዚህ ቦታ በመምጣታችሁ በጣም እናመሰግናለን። ትንሽነታችንን ሳንቁ በእውነት እናንተ ለሃይማኖታችን፣ ለክርስቲያን የቆማችሁ ናችሁ እና በጣም እናመሰግናለን። እኛ ምንም አይደለም ቤተሰቦቻችንን አተናል አሳራ ቤተሰብን ያጣ ነው። ከ14ቱ ቤተሰብ መካከል ደግሞ የተረፉልን ሁለት በላቴናል ህጻናት የአንድ አራት ዓመት ህፃንና የ8 ዓመት ህፃን ናቸው። ያቺኛዋን ብታዩት ስጋዋ ነው ጉዳት የደረሰባት ዞሮ ዞሮ ሰባት አካላቷ ላይ ነው። ሰባቱም አካላት ሰርጀሪ ተሰርታ በጽኑ መምለያ ትገኛለች። ይህንንም እንደምትመለከቱት ነው። እነኚህ ልጆች ወላጅ አልባ ሆነዋል። ኢትዮጵያውያን ሁሉ በእናንተ በብሩኬ በእናንተ በደጋግ ልጆች ድምፅ እንዲሆኑልን ነው የምንፈልገው። ቤተሰቡ የቀሩትን ቤተሰብ እንዲያድንልን ነው የምንፈልገው። ይሄ ደግሞ እንደምትመለከቱት ጥርስ ነው በሰደፍ የተመታ ነው። እዚህ አካባቢ በሰደፍ ነው የተመታ ነው። የሚነቃነቁ ጥርሶች ማለት ነው። አዎ ከሱ ጥርሱ ወልቆ ነው እንደ እግዚአብሔር መልካም ፈቃድ የእግዚአብሔር ኃይል ኑሮት ነው እንጂ ልጁ መናገር የማይችልበት አቅም ላይ ነበረ። ግን እግዚአብሔር ኃይል በላሉ ላይ ስላለ ነው። እግዚአብሔር ይመስገን፣ እኛ ህይወቱን አግኝተናል። ግን እናንተን ደግሞ ከምንም በላይ እናመሰግናለን። አይደርስባቸው ሊታረዱት አባቶቻቸው በሰሩት ክፍ ነው ብሎ ነው በድፍረት የተናገረው እግዚአብሔር ልብስ ሰው ቤተክርስቲያን ክፏችን የሚለች እንግዲህ እነዚህ ናቸው የከበቧት ቤተክርስቲያኒቱ፣ በሞታችን እንኳን የሚቀልዱብን እንዳናዝን፣ በቁስላችን ላይ ጥዝጣዜ የሚጨምሩብን፣ የእንቅርት ላይ ጆሮ ደግፍ የሆኑብን፣ ቤተክርስቲያኒቱን ማየት ማይፈልጉ በርካታ ሰዎች አሉ። በተለይ ይሄ ሰው ትኩረት የሚፈልግ ነው፣ አቴንሽን የሚፈልግ ነው። በየጊዜው የሆነ አጀንዳ እያመጣ ቤተክርስቲያን ላይ አፉን ይከፍታል፣ አፉን ያላቅቃል። ሀይ የሚለው የለም ሚከለክለው የለም፣ ሚቃወመው የለም። ሁል ጊዜ ቤተ ክርስቲያኒቱን ተደራጅተው ይሰድቧታ የደርሻችንን ወጣ ከንቀልፋችን እንምቃራት። ቤተክርስቲያኒቱ ባለቤትና በክርስቶስ ተም የተመሠረተች ቤተክርስቲያን ናት። ከተመሠረተችበት ጀምሮ ፈተና ተለይቷት አያውቅም። ትናንት ነበረባት ፈተና፣ ዛሬም አለባት፣ ወደፊትም ይኖርባታል። ግን ሁሉን አሳልፋ የምትኖር ቤተክርስቲያን ናት። እነ ዶቅልጥያኖስን ያሸነፈች፣ እነ መክስሚያኖስን ያሸነፈች፣ እነ ዮዲት ቡዲትን ያሸነፈች፣ እነ ግራኛ አህመድን ያሸነፈች ነበሩባትን ጠላቶች እነ አርዮስን እነ ንስጥሮስን እነ ይሁዳን እነ መቅዶንዮስን ያሸነፈች ያስሸንፈች ቤተክርስቲያን ናት። የዘመኖቹንም አሸንፋ ለዘላለም ትኖራለች። የኢትዮጵያ ኦርቶዶክስ ሳመት ተዋህዶ ቤተ ክርስቲያን ማንም ታግሎ አይጠናት። ተስፋ እንድትቆርጧዋላለ በተቃዋሚዎች በአንዳች ነገር አትደንግጡ። ይህ ለነሱ የጥፋት ለእኛ ግን የመዳን

የወንድማችንን ሀሳብ እዚ ቪዲዮን እንደተመለከታችሁ ነው። ኦርቶዶክስ ሻነ ባለማታቦች እነዚህ እንግዲህ ባአሪሺላ የሚገኙ ኦርቶዶክስ ሻነ ባለማታቦች ለሰባት ቀን በተከታታይ ሲጨፈጨፉ ሲገደሉ ነበር። እንስሳ እንኳን መግደል በሚከብድ ሁኔታ በቅጡ አማርኛን መረደድ የማይችል የሁለት ዓመት ጻል ልጅ ጀምሮ ሲደበድቡ ሲቀጠቅጡ እንደዚሁም ሲያርዱ የተመለከትን ነበር። እንግዲህ በእግዚአብሔር ታምር የተረፉ ልጆችም እንዳሉ የተመለከት እንገኛለን ኦርቶዶክሳን ባለማተቦች ወንድሞች እንግዲህ ሆስፒታል ድረስ በመሄድ እንግዲህ ለነዚህ ልጆች ድጋፍ እያደረጉ ይገኛሉ፣ ማለት ነው። እግዚአብሔር አምላክ ለኦርቶዶክስ ሃይማኖታችንም ለኢትዮጵያ ሀገራችንም ለኛም ደጉን ጊዜ ያምጣልን ለማለት ፈልጋለሁ። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። እንግዲህ በጋሻውን ተመልክታችታል። የተናገረውን ንግግር ከትናንት ወዲያ የተነጋገረውን ያስተላለፈውን መልእክት ተመልክታችሁታል። ይሄ ነገር የጀመረው ሻሸመኔ ላይ እንደሆነ እንግዲህ በግልጽ ተናግሯል ማለት ነው። ሻሸመኔ ላይ የሞቱትን ኦርቶዶክስያነ ባለማዕተቦች መቼም አንረሳቸውም። አንዘነጋቸውም። የኦርቶዶክሲያን ጭፍጨፋ እንግዲህ ሊቀጥል እንደሚችል ያለውን ትንበያ ተናግሯል ማለት ነው። እንግዲህ እንደተመለከታችሁ ነው። ያቁታል፣ ምን እንደሚያደርጉ ምን እንደሚሰሩ ያቁታልና ባዛ መሀል ብንሆንም፣ ባዛ ብንከበብም ነገር ግን እኛ ኦርቶዶክሲያን ባለማተቦች ነን። እግዚአብሔር አምላክ ደጉን ጊዜ ያምጣልን ቤተክርስቲያንን ኢየሱስ ክርስቶስ በደሙን የመሰረታት የሰራትና በማንም እጅ አይደለም የተሰራችው እና እግዚአብሔር አምላክ ደጉን ጊዜ ያምጣልን። እንግዲህ በውስጥን በውጭ መሪ የነበር ነው ሀገራችን ኢትዮጵያን ስንጠብቅ ስናስተዳደር የነበረው እኛ ኢትዮጵያን ኦርቶዶክስ ባለማእተቦች እንግዲህ ዛሬ በግልጽ ከውስጥም ከውጭም እየተገፋ እንገኛለን። አባቶቻችንም እንግዲህ መግለጫም በማይባል ሁኔታ እንግዲህ ብጣቂ ወረቀት ጽፈው እንዳስቀምጡ እየተመለከት እንገኛለን። የዛ ሀገረ ስብከት እንግዲህ ዋና አስተዳዳሪ ሊቀጳጳስ ሲሆኑት አቡነ ያሬድም እንግዲህ እነዚህ ኦርቶዶክስ ያነ ባለማተቦች ይሁኑ አይሁኑ አላቅም በማለት እንግዲህ የሰጡት ምላሽ የብዙ ኦርቶዶክስ ያነ ባለማተቦች ልብ ሰብሯል እንባ አፍስሷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ አባት ሆኖ መገኘት ባለባቸው ሰዓት አባት ሆኖ አልተገኙም ማለት ነው። ሕንፃ ማስመረቅ ብቻ አባት እንደማያስብል በዚህ አጋጣሚ ልነግራችሁ ይችላለሁ። እንግዲህ እናንተ በምነዱት ቤት ወይም በምበሉት ምግብ ወይም በምለብሱት ልብስ እስካልመጣ ድረስ የኦርቶዶክሲያን ባለማተቦች ጩኸት ምንም እንደማይመስላችሁ ተመልክተናል፣ አይተናል፣ ተገንዝበናል። ኦርቶዶክሲያን ባለማተቦች አንድ እንድትገነዘቡት የምፈልገው ነገር በዚህ ሰዓት ያለን አንድና አንድ ነገር እግዚአብሔርና ፈጣሪ አምላካችን መሆኑን እንድታውቁት እንድትገነዘቡ ትፈልጋለሁ። በቀጣይ ወቅቴን አዳዲስ መረጃ እመለሳለሁ ብዬ አስባለሁ። ትንሽ አሁንም ሀዘኑ ስለተጫጫነ ነው፣ ሰሞኑ ያልመጣ ነው። አካውንታችን እጅግ እጅግ ተመቷልና በደንብ ሼር ይደረግ፣ ላይክ ይደረግ። ሁላችሁንም ባለማተቦች ወዳችኋለሁ። ሰብስክራይብ ያረጋችሁ ሰብስክራይብ ያረጋችሁ ደግሞ ተንጨናችሁን ታበረታቱን። በድጋሚ በሉ እግዚአብሔር ስም ጠይቃለሁ። እንግዲህ ኦርቶዶክሲያን ባለማተቦች ደጉን ጊዜ ያምጣልን፣ እግዚአብሔር አምላክ በቃችሁ ይበለን። ሀገራችን ኢትዮጵያን ማህሏን ገነት ዳሯን እሳት አድርጎ ይጠብቅልን። እንግዲህ ካሁን በኋላ የሞት ዜና የማንሰማበት ያደርግልን እግዚአብሔር አምላክ። ሕፃናት ሴቶችን ይጠብቅልን እግዚአብሔር አምላክ። ሰላም ቆዩ። ኦርቶዶክሲያን ባለማተቦች ወዳችኋለሁ።